አምባሳደር ማሲንጋ በቅርቡ ባስተላለፉት መልእክት መጀመሪያ ሽሜ ትላንትና ለማንሳት ተሞክሯል። በእለታዊ አበይት ጉዳይ ትንታኔ ላይና የአምባሳደር ማሲንጋ መልእክት አስተላልፈው ነበረ። መልእክታቸው ሁለት ይዘት አለው። አንደኛው ለኢትዮጵያ አገዛዝ በእሳቸው አጠራር ትክክለኛ የዲፕሎማሲ ቋንቋ ተጠቅመው ነው የጠሩት። የፌዴራል መንግስት በሚል ነው የጠሩት። እያን የፌዴራል መንግስት ያሉትን አካል በህዝብ በገዛ ህዝብ ላይ የሚፈጸም የድሮን ጥቃት መቆም አለበት ነው ያሉት። የገዛ ህዝብህን በድሮን መምታት ፌዴራል መንግስቱ የራሱን ህዝብ ኦን ሲቲዝንስ በድሮን አታክ ማድረግ ተገቢነት የለውም ተቀባይነት የለውም እና ይሄ ሊቆም ይገባል የሚል መልእክት ነው። በቀጥታ ይህንን ከተናገሩ በኋላ አምባሳደር ማሲንጋ ግን በሰዓታት ልዩነት ከማህበራዊ ሚዲያ ላይ ያ ጽሁፍ በተለይ ይሄኛውን በድሮን የራስን ዜጋ መምታት የሚለው በቋንቋ ረገድ ነው በተወሰነ ደረጃ ተሻሽሎ ነው የመጣው የአማራ ፋኖ ህዝባዊ ድርጅት ይሄንን ነቅሰዋል ከትክክለኛው የአሜሪካን እሴት የሚገልጸው እሱ ነው የአሜሪካን መንግስት የቆየ ታሪክና አቋም የሚገልጸው አምባሳደር ማሲንጋ ቀደም ብለው የተናገሩት ሆኖ ሳለ ምክንያቱ ባልታወቀ ሁኔታ ያ ስቴትመንት እንደገና ቅርጽ ለውጦ የመጀመሪያው ተነስቶ ቅርጽ ለውጦ መቀመጡ አግባብነት የለውም፣ ይሄ እንዳውም አገዛዙን ያበረታታል በሚል የተቹት ወይም ደግሞ መስተካከል እንዳለበት የጠየቁት እኔ ትናንት በነበረው ፕሮግራም ለማንሳት ሞክሬ ያለው፣ አምባሳደር ማሲንጋ ትንሽ ከረር ያለ ጠበቅ ያለ መልእክት ነበር ያስተላለፉት። ነገር ግን ያ መልእክት ወዲያውኑ ዲፕሎማሲያዊ በሆነ መንገድ እንዲሻሻል የተደረገው አይ ቲንክ በአገዛዙ በኩል ብዙ ጫጫታ በዝቷል ማለት ነው። በቀጥታ ውንጀላ ቀርቦብናል የሚልም ሊያነሱ ይችላሉ። ለምን ይሄ በገለልተኛ ካልጠራ አልተጣራ ወዘተረፈ ሚል ነገሮች ሊያነሱ ስለሚችሉ አገራት ዲፕሎማሲያዊ ቋንቋ ያው ይጠቀማሉ ብዙ ጊዜ ኦፌንድ ላለማረግ፣ ዲፕሎማሲያዊ ግንኙነታቸውን ላለማበላሸት። ያ ማለት ግን የአሜሪካ መንግስት የአብይ አገዛዝ በገዛ ሕዝቡ ላይ ድሮን ጥቃት እየፈጸመ መሆኑን አያውቁም ማለት አይደለም። ወይም ደግሞ አቋማቸውን ቀይረዋል ማለት አድርጌ ለመውሰድ ይቸገራሉ። ያም ሆነ ግን ለዲፕሎማሲያዊ ቋንቋ ብለውም ቢሆን ያሻሻሉት ነገር ግን ከመሰረታዊ የአሜሪካን ሴት አቋምና ናሽናል ኢንተረስት አንፃር። የሚጋጭ ነው በሚል ነው የአርበኛ እስክንድር ነጋ በዚህ ጉዳይ ላይ ትችት ማነው ነው ቅሬታቸውን እንደ ድርጅት ያቀረቡት። ሌላ ያቀረቡት ነገር አምባሳደር ማሲንጋ የአብይ አህመድ አገዛዝ ዜጋውን የራሱን ዜጋ በድሮን ይመታል ብቻ አይደለም ያሉት። ከዚያ ደግሞ የአማራ ፋኖ በተመለከተም አስተያየት ሰጥተዋል። የፋኖ ሀይል ፋኖ ተጨባጭና ሰላማዊ የሆነ አማራጭ ይዞ ይምጣ የሚል ጥሪ አቅርበዋል። ተጨባጭ እና ሰላማዊ የሆነ አማራጭ ይዞ ሊመጣ ይገባል የሚል እንግዲህ ይሄ ማለት ምን ማለት ነው የሚለውንም ያው ሰው እንደ ነው የሚተረጉመው። አንድ ማለት ዓለም አቀፍ ዲፕሎማት ወይም ልዕል ሀያሏን አሜሪካን የሚወክሉ አምባሳደር ነፍጥ አንስተው ጥያቄ ያነሱና የሚዋጉ አካላትን በቀጥታ ኢንከሬጅ እያደረጉ ወይም ጦርነታችሁን ቀጥሉ ወይም በርቱበት ሊሉ አይችሉም። ሁልጊዜም ዲፕሎማቶች የሚሉት ሀገራቶች የሚሉት ከጦርነት በመለስ ችግሮች እንዲፈቱ ኢንሲስት የሚያደርጉት ተገቢም ነው። ይሄንን ነው አቋም ሊይዙ የሚችሉት። አይተዋጉና ይለይላችሁ ሊሉ አይችሉም። አይደለም የሚሉት ነገሩን፣ በሰላማዊ መንገድ አንድም ዜጋ በማይገሉ ሁኔታ በሰላም ይጠናቀቅ የሚል ጥሪ የሚያቀርቡት። ይሄ የታወቀ ነው በአለም ላይ እንግዲህ በጣም ፖለቲካን በቅርብ በአግባቡም የማይረዱ አካላት ደግሞ እንዴት ይህንን ይላሉ፣ ትግሉን ሊያስቆሙት ነው ወይ ወዘተረፈ የሚል ነገር ነው የሚያነሱት። ይሄ ዓለም አቀፍ ተቋማት ሁልጊዜ የሚሉት የሚያቀርቡት ይሄ ነው። ለየትኛውም ዓለም ላይ ያለ ተፋላሚን ነፍጥ አስቀምጠ በሰላም ነገርህን ለመጨረስ ፈቃደኛ ሁን ተብሎ ነው ጥያቄ የሚቀርበው። ተፋላሚ ወገንም ሁልጊዜ አይ ይለይልናል እኔ በቦክሳይኑ ነው የማጠፋው ምናምን በቃ ይሄ ምንድን ነው አንላቀቅም ወዘተረፋ አይልም ኢቭን ኢፍ ሽሜ በጣም አቅም የተሟላ አቅም ኖሮት እንደሚያሸንፍ በጦርነቱ ሂደት ገፍቶበት እንደሚያሸንፍ የሚያውቅ ቢሆን እንኳን ከዓለም አቀፍ ተቋማት ጥያቄ ሲቀርብለት እኔ ጦርነቱን አልፈልገውም የሰላም አማራጭ ነው መቀበለው ነው የሚሉት ኖርማል ወይ የሰላም አማራጭን ሁልጊዜ ከዓለም አቀፍ ማህበረሰብ የሚቀርብ የሰላም አማራጭን ተቀብለ ነው የምታስተናግደው ተቀብለናል ብለህ ነው የምትመጣው እንጂ አልቀበልም የሚል ነገር አይሰራም። ይሄ ማለት ነውጠኛው ናሃል፣ ጦረኛው ናሃል የሚል የመጨረሻ ድምዳሜ ላይ እንዲደርሱ ነው የሚያስገድዳቸው ስለዚህ ትክክልም አይሆን አንድ፣ እሱ ነው ሁለተኛ ከልብ በሆነ እምነትም ከልብ በሆነ እምነትም የአማራ ህዝብ ወደ ጦርነት የገባው ከዚህ ቀደም አሁን ለምሳሌ የሰሜን ላይ ጦርነት በሚካሄድበት ጊዜ የትግራይ ፖለቲካ ኃይሎች ጦርነት ምንድ ነው ባህላዊ ጫወታችን ነው ወዘተረፈ ምናምን የሚል በጣም ማይረባ ፕሮፓጋንዳ ጀምረው ነበር። ትክክል አደለም ነው ያለው በዛን ጊዜ። ጦርነትን እንደ ባህላዊ ጫወታ ነው? ባህላዊ ጫወታ የምትለው ስንት ሰው የሚያልቅበትን ጦርነት ነው። ኋላ አንድ ሚሊዮን ህዝብ አለቀበት ጦርነት ባህላዊ ጨዋታችን ነው ሲል የነበረ ሰውዬ አሜሪካ ሪላክስ አድርጎ እየኖረ ነው የሚገኝ። እሱ የኖረ ነው ስንትና ስንት ሺህ ሰው ግን እንደ ቅጠል ረግፎ የትግራይ እናቶች ግን ልጆቻቸው እንደ ቅጠል ረግፎ በየጢሻው ላይ አስክሬናቸውን እንኳን ያነሳው የለም። አውሬ እንዲበላው ነው የተደረገው። ማስክ ለኮረና ተብሎ የተገዛ ማስክ ሽታ ነበር የሚሸፈንበት ትግራይ ውስጥ ስትንቀሳቀስ አማራውም ጋር ተመሳሳይ ነገር ነው የተደረገው፣ በዛን ጊዜ አፋርም ላይ ተመሳሳይ ነገር ነው የተደረገው። ስለዚህ ጦርነትን በመርህ ደረጃ በፕሪንስፕል ደረጃ አንድ ሰው ጦረኛ ሆኖ መምጣት የለበት። የአማራ ህዝብ ወደ ጦርነት የገባው አማራጭ አጥቶ ነው የህልውና አደጋ ውስጥ ገብቶ ነው ራስን የመከላከል ተፈጥሯዊ መብቱን እየተጠቀመ ነው ነው ለምን እነ ብርሃኑ ጁላ እንኳን መሳሪያውን ሱሪውን ቀበቶ እናስፈተዋለን እናዋርደዋለን እናንበረክከዋለን ብለው ነው ሄዱት አዲስ አበባን ሲቆጣጠሩ ሆዴዶች ይሄንን አቋማችንን ግልጽ ነው በይ በዚህ አቋም መሰቀል ካለብኝ ይሰቀላለሁ ችግር የለብኝ አዲስ አበባን ኦህዴዶች በሚቆጣጠሩበት ጊዜ አዲስ አበባን በልዩ ሁኔታ ለራሳቸው ጥቅም እንደተቆጣጠሩት፣ ለበቀል እንደተቆጣጠሩት ባላጠፋው የአማራ ህዝብ የሰበሩንን በሰበሩን ቦታ ሰብረን ተቆጣጥረነዋል፣ ዳግመኛ አይነሱም ሲሉ ሲዝቱ ነበረ። በገፍ እየተገደልን ነው፣ እንደ ህዝብ እያለቅን ነው ብለን በምንጠይቅ ጊዜ በሚሊዮን የሚቆጠር በብዙ መቶ ሺዎች እየተፈናቀለና ሲሰደድ መሐረብ ስጧቸው ያልቅሱ ነበር የሚባለው። በሰላማዊ ሰልፍ የሚቀርቡ ጥያቄዎችን በሙሉ በኃይል ነበር የሚመልሰው ስርአቱ። አሁንም የሐኪሞችን ጥያቄ እንኳን በጦርነት ነው፣ በኃይል ነው፣ በማሰር በመደብደብ ነው ለማፈን እየሞከረ ያለው። ስለዚህ አገዛዙ የወሰደ ባለው የኃይል እርምጃ ምክንያት ተገደን ወደ ጦርነት ራስን ለመከላከል ነው የገባነው። አንድ የታጠቀ ሀይል መጥቶ ሊያጠቃ በሚሞክርበት ጊዜ ራስህን መከላከል ወይም ሰልፍ ዲፌንስ የሚባለው አለም ላይ ያለ ህግ ነው። በአሜሪካን ውስጥ ጦረኛ መሆን አይፈቀድም። አንድ ሰው ግን ሊያጠቃ፣ ህይወትህን ሊነጥቅህ በኃይል ቢመጣ ራስህን የመከላከል የተሟላ ህጋዊ መብት አለ። ልክ እንደዚ ሁላ የአማራ ህዝብ እናጠፋዋለን ብሎ የመጣው የብርሃኑ ጁላ ከብርሃኑ ጁላ ጦር ራሱን መከላከል ተፈጥሯዊ መብት ነው። ይህንን ተፈጥሯዊ መብት ተጠቅሞ ራሱን የተከላከለ ህዝብ ደግሞ አሁን አለም አቀፉ ማህበረሰብ ጦርነት ያብቃ ሲል እስከ መጨረሻው እኔ በጦርነት ይለይልኝ አይደለም የሚለው የያዝኳቸው መሰረታዊ ጥያቄዎች ዳግመኛ የህልውና አደጋ ውስጥ ላለመግባት ዋስትና በሚያሰጥ በሚያገኝ ሁኔታ በአስተማማኝ ሁኔታ ጥያቄዎች ከተመለሱ ጦርነት ባህላዊ ጨዋታዬ ነውና ኢንጆይ ላድርገው ብዬ አይደለሁም የተነሳሁት ነው የሚለው የአማራ ህዝብ። ስለዚህ ኦን ቢሃፍ ኦፍ የአማራ ህዝብ የሰጡት ምላሽ ዲፕሎማሲያዊ መረውን የጠበቀ ነው። ሁለት ሶስት ፖይንቶችም ለማንሳት ሞክረዋል። አይ ቲንክ ቀድመው ከአሜሪካን ከአውሮፓ ህብረት ከኢጋድ እና ከአፍሪካ ህብረት እንደዚህ ተወካዮች ከመገናኘታቸው ሌሎችም ነገሮች አንስተዋል። እንደው በአጠቃላይ በመግለጫው ይዘት ላይ ምንድን ነው የተሰማሽ? ሽሜ፣ ያንተን አስተያየት ሀብታሙ። አንተ በደንብ ሄደበታል። ግን ያው በመጀመሪያ ደረጃ ይህ ተቋም ጥቅምና አንድ ተቋም እንዲቆም ይህን ያህል ልፍለፋና ይህን ያህል ጩኸት የሚበዛበት ምክንያት አንዱ ለዚህ ነው። አንድ ተቋም የሆነ መግለጫ ሲሰጥ ያኛውም ተቋም እንደ ተቋም ለዛ ምላሽ መስጠት አግባብ ስለሆነ በመጀመሪያ ደረጃ የአማራ ፋኖ ሕዝባዊ ድርጅት የተሰጠ ወቅታዊ መግለጫው አግባብነት አለው ብዬ ነው። እዚህ ላይ አድማኝ ተመልካቾች እንዲመለከቱትም ነው የላኩትና የሚገርመው የአማራን ትግል በጥንቃቄ እየሄደ መሆኑን ምን እየተፈጸመ ነው በጎንዮሽ ምን እየተሰራ ነው ያለው የሚለውም በጥንቃቄ የሚጓዙ የሚከታተሉ አድማኝ ተመልካቾች እንዳሉ ማሳያ እንዲሆን የመጀመሪያው የአሜሪካ መግለጫ እና ከዛ ተሻሽሎ የመጣውን ስክሪንሻት በማድረግ ለኛ ልከውልናል እና የሁላ አድማኝ ተመልካቾች እንዲታይ እዚያው ላይ የተሻሻለው ምንድን ነው፣ ምን ነበር የተባለው? ከዛ ሁለተኛው የወጣ መግለጫ ይህንን ይመስላል። በተጨባጭ ይህን ያህል ነገ ምንድን ነው የሚመጣው? ምን አይነት ለውጥ ሊመጣ ይችላል? ወይስ ምን ሊታሰብ ይችላል በሚል ቀደም ብሎ ጥንቃቄ በማድረግ ስክሪንሻት በማድረግ እንደዚህ አይነት መረጃዎችን መያዝ በጣም ትልቅነት ነው። በዚህ አጋጣሚ አፕሪሺየት ማድረግ እፈልጋለሁ። ሌላው በተለይ በተለይ ዋና ዋናዎቹ በአምባሳደር ማሲንጋ መልእክት ላይ እንደተመለከት ነው ፋኖ ተጨባጭና ሰላማዊ የሆነ አማራጭ ይዞ ይምጣ የሚል ጥሪ ቀርበዋል። ይህ ጥሪ ግን የሚታገልለትን አላማ በማኒፌስቶ ደረጃ ግልጽ ያደረገውንና ከአሜሪካ ከአውሮፓ ህብረት ከአፍሪካ ህብረትና ከኢጋድ ወኪሎች ጋር በአካል ተገናኝቶ ዝርዝር አማራጮችን በጽሁፍ ያቀረበውን አፋድን የማይመለከት ነው ብለን ወስደነዋል ይላል። እኛ አላማ አለን ለምን እንደምንታገልበት እንደምንታገልለት ማኒፌስቶ ቀርጸን ለህዝቡ በትነናል። ከዚህ ጋር በተገናኘ ደግሞ እኛን ለማነጋገር ከመጡ ከነዚህ አካላት ጋር ሰፊ ውይይትም አድርገን ዓላማችንንም በወረቀት ሰጥተናል። ከዛ በተጨማሪ ማሲንጋንም ሆነ ሌላ ማነጋገር እኛን የሚፈልግ ካለ በራችን ክፍት ነው የሚላል። ይሄ በጣም ትልቅነት ነው የእውነት የብስለት። እኔ የፖለቲካ ተንታኝ አደለውም በአንተ መጠን ልተነትንም አይደለም። ሐሳቦችን በዛ መንገድ ላልረዳ እችላለሁ፣ ነገር ግን የሚገባኝ ነገር ደግሞ አለ። ይሄ እንደ እንዲህ አይነት ነገሮች ፖለቲካ አኖ አኖ እርሶ እንዳሉት አይደለም እኛ እንታገላለን መሳሪያ ታጥቀናል ከሱም እየቀማን እንገና እንትን እያደረግን በኃይልና በጉልበት ነው ብላ ዲፕሎማሲ እንዴት እንደሆነ መቼም ፖለቲካውን የሚያውቁት በደንብ ጠንቅቀው ያውቁታልና፣ በዚህ መንገድ እዛ ውስጥ እዛ ድርጅት ውስጥ በጣም በፖለቲካ የበሰሉ ሰዎች እንዳሉ፣ በየዕለቱ የሚያወጡት መግለጫ በጣም ጠንካራ የሆነና ብስለታቸውን የሚያሳይ ነው። ሌላው እኔ ልጋራ የምፈልገው አንድ የብልጽግና አገዛዝ በራሱ ዜጎች ላይ የድሮን ጥቃት እንዲያቆም የተጠየቀው ፍትሐዊ በመሆኑ አሜሪካ በዚህ አቋሟ እንድትጸና እንጠይቃለን። በትክክል ይህንንም እጋራለሁ። የድሮን ጥቃቶችን ጨምሮ ሌሎች የጦር ወንጀሎችን የሚመረምር ገለልተኛ የሆነ ዓለም አቀፋዊ አጣሪ ቡድን እንዲቋቋም እና በውጤቱ መሰረት ተጠያቂዎች ለፍርድ እንዲቀርቡ እንጠይቃለን። እነዚህ ነገሮች ባልተመቻቹበት ሁኔታ መግለጫ ስለወጣ አናቆምም ነው፣ አቋምም ነው። ይሄ እየተነገረን ያለው እነዚህ ነገሮች በመጀመሪያ ሊሰሩ ይገባል። በአጠቃላይ ዓለም አቀፉ ማህበረሰብ በኢትዮጵያ ውስጥ እየተካሄደ ያለውን ሁለንተናዊ ትግል በተለይም ይዘቱ ላይ ይዘቱ ልዩ የሆነውን የአማራ ሕዝብን የጸረ ጄኖሳይድ የህልውና ትግል በአግባቡ እንዲረዳውና ጥርት ያለ አቋም እንዲይዝ ጥሪ እናቀርባለን። አቋማቸውም የፈልጉትን ነገር አድርጉ ከተባሉት ጋር በሰላማዊ መንገድ ስምምነት ቢኖራቸውም እነዚህ ነገሮች ግን እንዲፈጸሙ እንፈልጋለን። ጥንክር ያለ አራት ነጥብ የሰጠ መግለጫ ሰጥተዋል። በተረፈ ከዚህ ከዚህ በላይ በዚህ መግለጫ ላይ የምለው ነገር የለም። አድማጅ ተመልካቾች ግን ምን መጀመሪያ ተሰጥቶ እንደነበርና ከዛ የተሻሻለው አንተም በትንታኔ ሄደበታል፣ ግን ይህንን እንደሚመስል ለማሳየት ያህል ነው። ሀብትሽ ወደ ቀጣዩ